በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ሰላም ያያሉ የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ዝት ይበልልን? ባለፈ በክፍል አንድ ሰው የዳነው እንዴት ነው የሚል መንፈሳዊ ጭውውት የሚያላችሁ ቀርበን ነበር። ዛሬ ደግሞ በክፍል ሁለት የድህነት መሠረት ምንድን ነው የሚል መንፈሳዊ ጭውውት እንዲያላችሁ ቀርበናል። የመጨረሻው ትከታተሉ ዘንድ ባህያሉ በልዑል እግዚአብሔር ስም እንጠይቃለን። የድህነት መሰረት እንዴት ነው? የሰው ልጅ የዳነው በገዛ ስራው በበጎ ምግባሩ ወይንም በራሱ ጥረት አይደለም። የድህነት መሰረትና ምንጭ እግዚአብሔር ራሱ ነው። ድህነት የመለኮት ታላቅ የፍቅርና የምህረት ስራ ሲሆን የተከናወነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። የድህነት መሰረት የእግዚአብሔር ፍቅርና እቅድ። ድህነት የጀመረው እግዚአብሔር ዓለም ከመፈጠሩ በፊት በወሰነው የመለኮት እቅድ ነው። እግዚአብሔር አዳምን እንደሚወድቅና የድህነት እቅድ እንደሚያስፈልግ አስቀድሞ ያውቅ ነበር። በፍጹም ፍቅሩ እና ምህረቱ የተነሳም የሰው ልጅ ለማዳን ወሰነ። በእርሱ በክርስቶስ በኩል ዓለምን ከእርሱ ጋር ያስታርቅ ነበር። ሁለተኛ ቆሮንቶስ ምዕራፍ አምስት ከቁጥር አስራ ዘጠኝ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዮሐንስ ወንጌል ምዕራፍ ሶስት ከቁጥር ስድስት የጌታችን ኢየሱስ ክርስቶስ ቤዛነት ስራ ድህነት በተጨባጭ የተፈጸመው እና የተገኘው በጌታችን በኢየሱስ ክርስቶስ ስጋዊ ህማማት ሞት፣ እርገት እና ትንሣኤ አማካኝነት ነው። እርሱ ፍጹም አምላክ፣ ፍጹም ሰው በመሆኑ የሰው ባህሪ ተዋህዶ በኃጢአት ምክንያት በሰው ላይ የመጣውን የሞት ፍርድ በሰውነቱ ተቀበለ። ለብዙዎቹ ቤዛ ሊሰጥ ማቴዎስ ምዕራፍ ሃያ ቁጥር 28 መጣ። በመስቀል ላይ የከፈለው መስዋዕት ዓለምን ኃጢአት ያስንስር ፍጹም መስዋዕት ነው። እርሱም ደግሞ ኃጢአቶችን የሚያስንስር የዓለሙንም ሁሉ ኃጢአት እንጂ ለእኛ ብቻ አይደለም። አንደኛ ዮሐንስ ምዕራፍ 2 ከቁጥር 2። ትንሣኤው ሞትን ድል ነስቶ የዘላለም ህይወትን ሰጥቷል። ክርስቶስስ ካልተነሳ እምነታችሁ ከንቱ ነው። እስካሁን በኃጢአታችሁ አላችሁ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 17። የመለኮታዊ ጸጋ ድነት የእግዚአብሔር ነፃና እና ያልተገባ ስጦታ ነው። የሰው ልጅ በስራው ሊያገኝ ሊያገኙ አይችልም። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ማንም እንዳይመካ ከስራ አይደለም። ኤፌሶን ምዕራፍ 2 ከቁጥር ቁጥር 8 እስከ 9 ጸጋ የመለኮት ኃይል ሲሆን ሰውን ለድህነት የሚያበቃ ኃጢአቱን የሚያነጻ ተፈጥሮውን የሚያድስ ነው። የሰው ልጅ ሄዳ ነው በዚህ በመለኮት ፍቅር በክርስቶስ በተከናወነ ቤዛነት ሥራ እና በተሰጠው ጸጋ ነው። የሰው ድርሻ የሚመጣው ለድህነት ዋጋ ለመክፈል ሳይሆን የተሰጠውን የጸጋ ስጦታ በእምነት ለመቀበል እና በዚያ ለመኖር ነው። ቅዱስ አትናቴዎስ እንደተናገረው እግዚአብሔር ቃል ሰው የሆነው እኛ ሰው የሆን ነው፣ እግዚአብሔር እንሆን ዘንድ ነው። ይህም የድህነት መሠረቱ የመለኮት ስራ መሆኑን ያሳያል። በቀጣይ ድነናል፣ እየዳንን ነው፣ እንድናለን ማለት ምን ማለት እንደሆነ ዘንላችሁ እንቀርባለን። እስከዛ ቸር